ሰላም ሰላም እንግዲህ ዛሬ ደግሞ እስቲ ወንድሜን ብቻ እስቲ ለወንድሜ እንደዚህ ብዬ ጠይቄዋለሁ፣ የሚመልስ ሲሆን እናያለን። አባቡ አባቡ አንተ አባቡ። ማነው? ወይዘሮ ግሪን እንዴት ነሽ? ኧረ ኧረ ጎቴ፣ እንደምን ሆነ ነው እንዴ? ጭራሽ አንተ መስለህ የባለ በቃ እኔ ሚሲስ ግሪን እባላለሁ። እንግዲህ ሁለተኛ ወንድሜን እንዳትል አንተ ፕራንክ እንደምትሰራኝ አውቄያለሁ። ሁለተኛ አዎ፣ በቃ እኔ አጎትሽ ነኝ። ሌላ ምንሽ እንደሆነ እንኳን እንግዲህ እኔ አይመለከተኝም። ምን ለማለት ይመስልሻል? እንግዲህ ሁሌ ስልክ ይገልብኛል፣ እና ያው አዲስ ገዝቼ እንግዲህ እንደ አዲስ የአልትራ ገዝቻለሁ፣ ጭራሽ እየጋለ ነው። ኧረ አንድ ይህንን እንደው ይህንን ስልክ ኧረ በምን ኧረ በማርያም እንደ እንዴ፣ እሺ፣ ኧረ በምን ላድርገው? እንግዲህ እንደሆነ አምባሳደር ነው። የአንቺ ስራ እንግዲህ መተኛት ነው የወለ የወለ ጎድማ ነው ብቻ ወንድሜ ይኸውልህ ሁለተኛን የአንቺ ስራ መተኛት ነው እንዳትለኝ። እኔ አምባሳደር እኮ ነኝ። ምን ምን ሰርቼ እንደምበላ እንግዲህ አንተ ነው የምታውቀው። ለነገሩ እንግዲህ ስልክ ይግልኝብኛል ብለህ ነበረ፣ ለሱ መፍትሄ የሚሆን እስቲ ማለት ሁሌ ነው የሚግልብህ ወይስ እንዴት እንዴት ነው? እስቲ እሱን አብራራልኝ። ስራ መለፍለፍ ነው አንተ ይኸውልሽ፣ አንቺም ሁለተኛ እንደዚህ እንዳትየኝ ነግሬሻለሁ እና እንግዲህ ስልኬ እንግዲህ እንዴት እንደሚበላሽ ኦፍ ወይ ወይ ወይ ወይ ወይ፣ አያንቺ ስራ በቃ እንግዲህ ኪሴ ውስጥ ሳረግ ነው የሚገለው። ሌላ እንዴት ነው ይገላል? እስቲ እሱ መፍትሄ ይስጭኝ። እንደው ያው እንግዲህ እንዳንተ እልከኝ እንዳልከኝ እንግዲህ አንተ ኪሴ ውስጥ ሲገባ ነው አልክ እንግዲህ ያው እንግዲህ በቃ በርጥብ ሱሪ ተጠቅብ። ከዛ ቢሮ ሲሄድ እየበሰበስኩ ሊሄድልሽ። በቃ ተኛ፣ ቦብና ጭስት አስጠላብ። አሁን እሺ፣ በቃ ተኝ እንዴ። በቃ እሺ። ሌላ ጥያቄ፣ ወደ ሌላ ጥያቄ ንግባ። ይሄንንም እንግዲህ ፕራንክ ነው የምሰራው። እሺ በቃ እሺ፣ እሺ። ያው ሌላ ጥያቄ ብለኸኛል። እኔ ጠይቀኝ፣ ያልመልስልህ አለሁ። ግን ያንን እንዳራሴ በርጥብ ሱሪ ነግሬ አለሁ ንግ ምን ታረጋለህ? እንግዲህ እንግዲህ ሱሬ እንዳይቃጠል ብዬ እኮ ነው። ይሄ ሱሬ እንዳይቃጠልብህ ብለሽ ነው? በቃ እኔ በስብሼ እንዴት። በቃ እሺ፣ አቦ እንግዲህ ሌላም ይቀረኝ ነገር የለም። እሺ፣ አሁን ይሄ ጥያቄ ከመለሽ፣ እንዴት እንደማደንቅሽ ጥያቄው እንዲህ ነው። እስ ማነው አስር ሀሳብ ይቀርና ከአስሩ ሁለቱ ቢሰምጡ ስንት ይቀራሉ? ስምንት ነው የምትለው? ያው እንግዲህ አንተ እንዳልከኝ ከአስር አሳ ቢኖርና ከአስር ሁለት ቢሰምጡ ስንት ይቀራል መሰለ? ስምንት ስምንት በለው በቃ። ያው እንግዲህ ሁሉ እኛ የሰው ልጆች እንደምንሰምጡ ሁሉ የፈጣሪ ጸጋ እራሱ በአንድ ነገር ከተጎዳ ሕይወቱ ስለሚያልፍ አሳም ይሰምጣል። በቃ ስምንት ስምንት ነው። አይ እህቴ አይ እህቴ ድሮ እንደዚህ አይነት አባባል ነበረ። እሱም አባባል ይሆናል ብለው በአንቺ ሆና ነው ምልሽ። አንደኛው የደሃ ቀብራራ ወደ ሰማይ አራ። ሁለተኛው ደግሞ ልጇን ሲሾ እናቷን ሲሹ ልጇን ያሻሸው አሉ። እሺ እና ሌላ ማባባ እስቲ ወደ አባባል እንግባ። ደግሞ ያው አባባሉን እንግዲህ አንተ ያልኩህን አልሰማሁም። እስቲ ሌላ ጠይቀኝ እንደ አባባል አባባል። እኔ ጥያቄ አላልኩም። አጋጠመኝ እንግዲህ አሳዝኖኛል። እሱን እንግዲህ ይበለ ይበለ። እና በቃ አሁን ወደ አባባሉን እንግባ። ጊ ጭራሽ ነው ያልኩሽን እንኳን በጥሞና አላደመጥሽ። በቃ እሺ እሺ እንግዲህ ያው እንግዲህ እሺ፣ አንቺ ጠይቅኝ መጀመሪያ፣ ከዛ እኔ ሁሉንም መልስልሻለሁ። እንግዲህ እኔ ጂነስ ቡክሊ እንዳለው ታውቂያለሽ። እሱን ጠይቅኝ መጀመሪያ፣ አንቺ ጠይቅኝና እስቲ እንወያያለን። ምንወያይ ይሆናል ውይ፣ ይቅርታ ወንድሜ በቃ ቀይር ያለው ሐሳቤን እና አዎ አባባል ነው። ግን አባባል አንጠያየቅም። እንዲ አባባል እንደ ቃለ ምልልስ እናወራለን ማለት ነው። እኔ ከተወለድኩበት ቀን ጀምሮ በቃ ደስ የሚለኝ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው። እንግዲህ እኔ የእኔ ትልቁ አባባል ማለት ነው። እንግዲህ ነፍሱን በገነት ያኖሬ አባባል የተናገረው ሰው እንግዲህ ሌላ ምን ይባላል?

ከዛ እሙን ልጥራት ጥራት እስቲ ሳራ ሳራኒ ሳር አንቺ ሳር ማነው? ሳራ እዚህ እዚህ ነኝ። ሳር ሳራ አይ አይ አይ ሳራ አይ ሳራ ረረረ እንኳን መጣሽ። አንቺ ዴ ጉዲ ሆንኩትን፣ ማጫወትሻለሁ በደንብ ነው የማጫወትሽ። በደንብ እና በቃ እንግዲህ ምን ለማለት ይመስልሻል? እንግዲህ ትንሽ እንጨዋወታለን። እንደገናም ባስ እየመጣ ነው። በቃ ትንሽ ጨዋታ ምን ይመስልሻል ሳራዬ? አሎ አክስቴ አለው ደግሞ ስሬ፣ ስሜ ራስተሽ ይሆናል እንጂ ሊዝል ነው። እሺ ስሜ ሊዝል ነው። እንደገናም ሰላም ነኝ፣ እኔ በተረፈ ደህና ነኝ። ችግር ይሎ ምንም አልልም። እና ምን ለማለት ነው ስንቁጥር ባስ እየጠባቅሽ ነው እረቺ አሮጊት ነች እኔ ቺ ቺ ማወጣት አይደለችም እንዴ ምነግራትን ነገር በጥሞና አታዳምጥም እንዴ ኡፍ ምነግራትን እንኳን በጥሞና አታዳምጥም ይወት በቃ ይወት ቺ ማትረባ ቲ አቦ በእናትሽ ቺ ትኝን ደብሮኛል በቃ ኔ ስንቁጥር መሰለሽ ምጠብቀው ሶስት ቁጥር ነው የምጠብቀው። እኔ ያው እንግዲህ እኔ የምጠብቀው ደግሞ አምስት ቁጥር ነው። እንግዲህ አምስት ቁጥር ነው የምጠብቀው። አንቺ ሶስት ነሽ፣ እኔ አምስት ነኝ። ይማችሽ በቃ እኔ እስከዛ ድረስ እኔ እንቀመጥ። ምን ምን እናውራ ለአራ ለያ ምን ማውራት። ይሄው መጣ በቃ እኔው ያው ሰላሳ አምስት ቁጥር መጣ በቃ እኔም ያንቺም ደርሷል። እኔ እንግዲህ ወደ ቤታችን እንሂድ። እኔም ከካፌ እንግዲህ መከራ ይቺ እኔ የገባውት በስማ ባንቺ ታድለሻል ነው መልሽ። በስማ ቤታችሁ እንዴት እንደሚያመር ወይ በስማ ባንቺ ቤትሽ እንዴት እንደሚያምር እንዴ! አልችልም። በስማ ቤኔ ወይ ባልሽማ መኝታ ቤት ነው እንግዲህ እሱ አለ ማላ ማጂስ እሱ አለካ ደውሉ ነበር እሱ ማለ ባይ እንግዲህ በቃ ቤትሽ በጣም ያምራል። እስከዛ ምንን ምን ምን እንጫወት? ያው ልክነሽ፣ ልክነሽ። ያው እንግዲህ ቤቴ እኔ እንደመሆኑ መጣ ነው። ልክነሽ፣ ያው እኔ ቤት ነው። እሱም እንግዲህ እድሜ ለኔ ባሌማ ምንም የለውም። እሱ እባክሽ ተይው፣ እድሜ ለኔ እሱ ብቻ እሱ ልጆችን እያኖረ ስለሆነ ለቤቱ፣ እድሜ ለኔ፣ ለሱ ደግሞ እድሜ ለሱ፣ ለልጆቼ። እሱ እንግዲህ በሱ ትብብርን የሰራ ነው፣ ግን እድሜ ለኔ እኔ እኮ አባቦ አልመጣ ብሎኝ ነው እንጂ እኮ እኔ እኮ ከስር ማን ያለው ብዬ እኮ ነው ተጨነኩ እኮ። ሚስቴ ብትሆን አለቀልኝ። እንግዲህ እስካሁን ስልክን ሰራ እንደሱ እንደሆነ ታውቃለች ወይ? ወይ ወይ ወይ ወይ ወይ ደግሞ እስቲ ስለ እድሜ እድሜውን ታውቃ እንዴ? ስለምን እድሜ ነው የምትወረ? እስቲ እጄ ላይ ይ ግን ተይ ተይ ተይ ተይ። ምን አይነቱ ደደብ ናችሁ? ቆይ እናንተ እጂ ሌዚሊ ሌዚሊ

በሬፊት ታክሲ ቴ ጥይት በላሁኝ ጥይት በላሁኝ ጥይት በላሁኝ ጥይት በላሁኝ። ስጋ እበላለው እያልኩኝ ነበረ። አንዱ በሽጉጡ ጨፌ ሰርቶኝ ነበር። ጥይት በላሁኝ ጥይት በላሁኝ ምስቴ እግሬኒ መታች ነበር። ጥብሱም እየሸተተኝ እኔም አጎምጄ ትንሽ ልተኛልኩኝ ትንሽ ልተኛልኩኝ። ጥይት በላሁኝ ጥይት በላሁኝ። በሽኩት ተኩሶ ሊገለኝ ነበረ። ግሬኒ እመታ እሷን መታለው ብላ ተሳስታ እኔን እንደመታች

ኤኒዌይ እንግዲህ የዛሬ ቪዲዮችን እንደምትመለከቱት በጣም ደስ ይላል፣ እንዲሁም በጣም አሪፍ ነበረ። ዛሬ ደግሞ ለየት ባለ መንገድ በድምፅ ነበረ በማቀናበር እንግዲህ ይህ በአማርኛ የሰራዋላችሁ ማለት ነው። እኔ አብሬያችሁ የቆየሁት ኤማርጂ ቲዩብ ሲሆን ከወትሬው ጥሩ ሳምንት እንዲሆንላችሁ እመኛለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እና የዶል ምልክቱ አመጫናችሁን እንዳረሱ እያልኩኝ እስከዛሬ ድረስ የለቀኳችሁንም ቪዲዮዎች መተከታተል ትችላላችሁ እስከዛውኑም ድረስ ቻውም እያልኳችሁ የነገሹ ይበላን፣ ፒስ